እንደ አንተ ደግሞ በስንት ስንት ነው የመደግበት? በቃ እንደዛ አዋጣኝ። እውነት በመተዋወቅ አልሸጥም። እንደዛ አይደለም። እንትን ኮሱ ወይ በኪሎ ያልከው ወይ ደግሞ መደቡን አስተካክለው። አይ ተይው፣ የበዓል ገባ ስለሆነ ሊሸቅል የሚጣና እንደምትሸጥና ያለው ለሌላ ሰው አያለው። ይህ ልታከሰኝ ነው። ገንዘብ ስታገኝ ከዚህ ወጥተክ እዚህ ትገባለክ፣ ይሄንን ሽጠክ ይሄን ትነዳለክ፣ ይሄንን ትተክ ይሄን ትመገባለክ፣ ይሄንን ጥለክ ይሄን ትለብሳለክ። ግን እንደዚህ አይቀጥልም። ገንዘብ ስላለክ ብቻ መምረጥ ማትችላቸው ነገሮች አሉ። የፈለከውን አትነዳም፣ ሰዎች ይሸከሙካል። ከዚህ የተሻለ አትለብስም፣ ከዚህ የሰፋ ቤትም አታገኝም። የፈለከውን ያህል ውደድ ትለያያለክ።

ተመልከቱ፣ ይህንን ጋዜጠኛ ዮናስን ማለት ነው። እጅግ በጣም በሰዎች ዘንድ ያለው ውዴታ እናንተ ታቁታላችሁ አይደል? በሚያግባባ በሚባል ደረጃ ሕፃኑም አዋቂውም ወጣቱም ሁሉም ሰው ይወደዋል። ይህ የሆነበት አንዱ ምክንያት ታዲያ በማክበር ውስጥ መከበር እንዳለ የገባው ሰው ስለሆነ ነው። ብዙዎች እውቅና፣ ሌቨል ላይ ሲደርሱ ወይም ከፍታ ላይ ሲደርሱ እታች ያለው ማህበረሰብ ላይ የመመጻደቅ የጉራ አይነት አክት እንጂ የሚያደርጉት ከነዛ ሰዎች ጋር ተመሳስሎ ወይም ደግሞ አክብሮትን የመስጠት ነገራቸው ብዙ ጊዜ በጣም እየወረደ ነው እና እንደውም ስም ባልጠራም፣ አንዳንዶቹ ሶሻል ሚዲያ ላይ የሚያሳዩት አክት እጅግ በጣም እየወረደና ከነሱ የማይጠበቅ ነው። ስላላቸው ነገር ስለሚኖሩበት፣ ስለሚነዱት መኪና እንዲሁም ደግሞ ድሀው ማህበረሰብ ላይ መቶ ብር እየሰጡ ቪዲዮ እየቀረጹ በሰው ዘንድ ሰጡ ተብሎ እንዲሞካሹና እንዲከበሩ ራሳቸውን ከፍ አድርገው ወይም ደግሞ በነዛ ሰዎች ለመፈመስ የሚፈልጉ ከልባቸው ማድረግም ፈልገው የሚያደርጉ ሰዎች አይደሉም። ፈጣሪም የሚለው ቀኝ ሲሰጥ ግራ አየ ነው። በአጠቃላይ ግን የምልላችሁ ፈልጌ ነው። አንዳንዶች እውቅናን ተገን አድርገው የሚያደርጉት አክት በጣም ኦቨር የበዛ ሲሆን፣ ነገር ግን በዛው ልክ ደግሞ ስራቸው ከፍ ያለ ቦታ ላይ ሆነው ግን ራሳቸውን ከማህበረሰቡ ጋር አመሳስለው የሚኖሩ ልክ እንዲሆን አስከበደ አይነት ጋዜጠኞችም ግለሰቦችም አሉና፣ እዚህ ጋር የምትመለከቱት እንግዲህ በመንገድ በሚሄድ ሰዓት አድናቂዎቹ መኪና አቁመው ባክ ፎቶ እንነሳ ሲሉት ነው የሚያሳየውና እሱም በትህትና ነው እዚህ ጋር አብሯቸው ሲነሳ የምትመለከቱት። ያ ብቻ አይደለም ያቺንም ልጅ አብሯት ከተነሳ በኋላ እዚህ መኪና ውስጥ ሌላ ሰው ነበርና መኪና ውስጥ ያለውን ሰው እዛው መኪናው ድረስ ሄዶ ነው ሰላም ያለውና እንዲህ ያለ በሰው መወደድ ዝም ብሎ የመጣ ሳይሆን በማክበር ውስጥ መከበርን ያገኘ በጣም ምርጥ ልጅ ነውና እኔ በተለያዩ የስራ አጋጣሚዎች ዮኒን አቀዋለሁ ይሄ ማንነቱ ሌላም ቦታ ላይ ተመሳሳይ ነውና እኔ በግሌ ኢቤስ ውስጥ ከሚሰሩ ጋዜጠኞች መካከል ዮናስ ከበደ በጣም የሚመቸኝ ጋዜጠኛ ነው። እስኪ ውድ ተመልካቾች ስለ ዮናስ ምን ትላላችሁ? ሀሳብ አስተያየታችሁን ከስር ጻፉልኝ። መልካም ጊዜ።